ላትለአገባኝም እሷ ደግሞ ስለሌለች የለችም። ብር የለኝም እያልክ ነው ብር የለህም? እሺ ችግር የለውም አይኖርክ፣ በስሜ ምንም ነገር የለም። እኔ የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው። በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል፣ በአዩ ስም። ስለዚህ ሱመያ ምንድን ነው ያለች? አትፈልገኝ ብትፈልገኝም አታገኘኝም። አሁን ባላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሶ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ አዞራል።

በሞት እንኳን እሷን የልጆች እናት ነች። ለልጆች የሚሆነው የእሷ ነው። አይደለም ኖሬ በሞት እንኳን እሷ አይነካም። ገባሽ አይቀየርም። እሷ ሱመያን አታገኛትም። ሱመያ ጋር መቼም አትታረቁም። መቼም አበደን። ስለዚህ ሱመያ አንተን ካልፈለገች ደሞ ምንድነው? ሌላ ወንድ እየጠበቃት ልታገባ ነው። ሌላ ወንድ ደሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደኔ ታሶርና ካልፈለገች ሌላ ወንድ ማግባት ትችላለች። ለማንኛውም ስለ እሱ ተይና፣ እንዴት ነው አሁን የሱመያ ቤት የራሷ ቤት ነው። ከኔ ጋር አብረን ለፍተን አብረን ባጠራቀምነው ገንዘብ የሷ ተገዛላት አለ። የእሷ የራሷ ነው ገባሽ። እኔ እንኳን ብሞት፣ ሌላ ሚስት እንኳን ቢኖረኝ ማንም ሰው ይሄ የሰኢድ ነው ብሎ ያንን ለመውረስም ለምንም አይንቀሳቀስም። ከሱመያ ልጆች ልጅ አለው እሱ የልጆቼና የሱመያ ነው አለ ከአንቺ ደግሞ ልጆች ሲወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ሰርተን እንዳጠራቀም ነው ከአንቺ ጋር አሁን ለብቻ ገና አንድ አዲስ በማፈራው በምንሰራው ለአንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖረሽ ገና በአንድ ወር፣ በሁለት ወር፣ በአንድ ዓመት፣ በሁለት ዓመት የተወሰነ ዓመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት የአዩና የልጆቼ ብዬ ማለት ነው። ለምን እኔ በሞት ማንም እንዳይጋጭ ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። አራት ሚስት እንኳን ቢኖረኝ ሶስቱ መጥተው ይሄን አንዱ ለመውረስ እንዲጣሉና እንዲደባደቡ አልፈልግም። ውርስ ላይ ጥሩ ሀሳብ ነው ያመጣኩ። ሀሳቡ እኮ ጥሩ ነው። የሱመያን ቤት በእኔ በኔ ታዞር አለ። ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ። እኔ እናንተ ሰርተን ገና በማገኘው። ለምን ይሄ የሱመያ ሀቅ ነው። ሀቀው አይነካም እኮ በዛ በዛኛው ሀቅ ትገዛላታለህ። ብር ሲኖር ትገዛላታለህ። አሁን ግን እኔ በስሜ ቤት እፈልጋለሁ ሰይድ በየትኛውን ገዛላት እኔ እናንተ ብንኖረን በምን ገና እኔ እናንቺ አብረን ሰርተን በምንለው መስመያ ምንገዛ። ይሄማ የማይሆን ነገር። አብረን አንቺ ጸባይ ታክለሽ መኖር ሞከሪ። አዲስ አበባ ላይ ብር ነው በቃ አገባኝም። እሷ ደግሞ ስለሌለች የለችም። ብር የለኝም እያልክ ብር የለህም። እሺ ችግር የለው፣ አይኖርክ በስሜ እኔ ምንም ነገር የለም። እኔ አሁን ምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው ምፈልገው። ምን አይነት ነገር፣ በቃ የሆነ የሚይዘው ንብረት እንዲኖረኝ ይገባል፣ በአዩ ስም። ስለዚህ ሱመያ ምንድን ነው ያለችህ? አትፈልገኝ፣ ብትፈልገኝም አታገኘኝም ካሁን በኋላ ለዘላለም፣ እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሶ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችህ፣ እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት

በጭራሽ እንዳታስቢ። እሷን በሞት እንኳን እሷን የልጆች እናት ነች፣ ለልጆች የሚሆነው የእሷ ነው። አይደለም ኖሬ በሞት እንኳን እሷ አይነቀም፣ ገባሽ አይቀየርም። እሷን ሱመያን አታገኛት። ሱመያ ጋር መቼም አትታረቁም፣ መቼም አበደን። ስለዚህ ሱመያ አንተን ካልፈለገች ደግሞ ደሞ ምንድነው፣ ሌላ ወንድ እየጠበቃት ልታገባ ነው፣ ሌላ ወንድ ደሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደ ኒቆላሶርና በቃ አለቅ ታግባሱ ምንም ምትበላውና ምትገባለው ምና፣ ካልፈለገች ሌላ ወንድ ማግባት ትችላለች። የሱመያ ቤት የራሷ ቤት ነው። ከኔ ጋር አብረን ለፍተን አብረን ባጠራቀም ነው ገንዘብ የሷ የተገዛላት አይደለ፣ የእሷ የራሷ ነው ገባሽ። እኔ እንኳን ብሞት ሌላ ሚስት እንኳን ቢኖረኝ ማንም ሰው ይሄ የሴቷ ነው ብሎ ያንን ለመወረስም ለምንም አያንቀሳቀስም። ከሱመያ ልጆች ወልጅ ያለው እሱ የልጆቼና የሱመያ ነው። አለቀ። ካንቺ ደሞ ልጆች ስወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ስርተን እንዳጠራቀም ነው ካንቺ ጋር አሁን ለብቻ ገና እንደ አዲስ በማፈራው በምንሰራው ላንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖርሽ፣ ገና በአንድ ወር በሁለት ወር በአንድ አመት በሁለት አመት አለ የተወሰነ አመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት ያዩና የልጆቼ ብዬ ማለት ነው ለምን እኔ በሞት ማንም እንዳይጋጭ ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። አራት ሚስት እንኳን ቢኖረኝ ሶስቱ መተው ይሄን አንዱን ለማውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስልኝ። ጥሩ ሀሳብ ነው ያመጣኩ። ሀሳቡ እኮ ጥሩ ነው። አዎ የሱመያን ቤት በእኔ ታዞር አለክ። ልክ እኔና እናንተ ሰርተን ደሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ።